የ2025 አስር የዓለማችን ከፍተኛ ቢሊዮነሮች ስም ዝርዝር ይፋ ሆንም 39ኛው ዓመታዊ የፎርብስ እትም ወጥቷል። በዚህም 3028 ቢሊዮነሮችን ያካተተ ሲሆን ይህም በፎርብስ እጅግ በጣም ብዙ ተብሎ ተመዝግቧል። የፎርብስ ከፍተኛ ኤዲተር ጃዝ ፒተርሰን ዊትሆርን እንደተናገሩት ዓመታዊ የዓለም ቢሊዮነሮች ዝርዝር ከአንድ ዓመት በፊት ከነበረው በ2 ትሪሊዮን ዶላር ተጨማሪ ሀብት ያስመዘገበ ሲሆን በአጠቃላይ 16.1 ትሪሊዮን ዶላር የሚገመት ሀብት እንዳላቸው ተናግረዋል። ፒተርሰን ዊቶርን አክለውም ቢሊዮነር ለመሆን በጣም ጥሩ ጊዜ ነው በማለት ቢሊዮነርነትን ቀለል አድርገው ተመልክተውታል። ታዲያ በዚህ ዓመት ዝርዝር ውስጥ ማን ይበልጣል ከተባለም አሜሪካ በ902 ቢሊዮነሮች ቀዳሚ ስትሆን ቻይና እና ሆንግ ኮንግ በ516 ቢሊዮነሮች አሜሪካን በመከተል ሁለተኛ ሲሆኑ ህንድ በ205 ቢሊዮነሮቿ ሶስተኛ ደረጃን ይዛ ትገኛለች። በሀብት ደረጃቸው መሰረት ከፍተኛ ሀብት ያላቸው አስር የዓለማችን ባለሀብቶች እንደሚከተለው ተዘርዝረው ይገኛሉ። አንደኛ ኤሎን ማስክ 342 ቢሊዮን ዶላር፣ የቴስላ እና የስፔስኤክስ መስራች ሲሆን፣ ሁለተኛ ማርክ ዙከርበርግ 216 ቢሊዮን ዶላር የፌስቡክ መስራች እና የሜታ ዋና ስራ አስፈጻሚ ናቸው። ሶስተኛ ደረጃ የተጠቀሰው ደግሞ የአማዞን መስራች ጄፍ ቤዞስ 215 ቢሊዮን ዶላር በማስመዝገብ ሲሆን አራተኛ ደረጃ የተቀመጠው ደግሞ ላሪ ኤሊሰን 192 ቢሊዮን ዶላር የግዙፉ የቴክኖሎጂ ድርጅት ኦራክል ተባባሪ መስራች ነው። አምስተኛ በርናርድ አርኖት እና ቤተሰብ 178 ቢሊዮን ዶላር በማስመዝገብ አምስተኛ ደረጃ ላይ የተቀመጡ ሲሆን የኤልቪ ኤምኤች መስራች እና ዋና ስራ አስፈጻሚ የቅንጦት ዕቃዎች ኮንግረስ እንደ ሉዊስት ቡተን እና ቲፋኒ በመያዝ ሲሆን፣ ስድስተኛ ደግሞ ዋረን ቡፌት 154 ቢሊዮን ዶላር የኦመሃ ኦራክል ዋና ስራ አስፈጻሚ እና የበርክሻየር ሃንታወይ ሊቀመንበር በመባል የሚታወቁ ባለሀብቶች ናቸው። ሰባተኛ ላሪ ፔጅ 144 ቢሊዮን ዶላር የጎግል መስራችና የወላጅ ኩባንያው አልፋቤት የቀድሞ ዋና ስራ አስፈጻሚ ናቸው። ስምንተኛ ደረጃ ሰርጌ ብሪን 138 ቢሊዮን ዶላር በማስመዝገብ 8 ስምንተኛ ደረጃ ሲሆን የጎግል መስራች መስራችና የቀድሞ የአልፋቤት ፕሬዚዳንት ነበሩ። ዘጠነኛ ደረጃ የተቀመጠው ደግሞ አማንሲዮ ኦርቴጋ 124 ቢሊዮን ዶላር በመያዝ ሲሆን ዛራ እና የተለያዩ ብራንዶች የሚሸጥ የልብስ ቸርቻሪ ኢንዲቴክስ መስራች ሲሆኑ፣ በአስረኛ ደረጃ የተጠቀሰው የዓለማችን ባለሃብት ወይም ቢሊዮነር ደግሞ ስቲቭ ቦልመር 118 ቢሊዮን ዶላር በማስመዝገብ ሲሆን የማይክሮሶፍት የቀድሞ ዋና ስራ አስፈጻሚ ናቸው። በዚህ ቪዲዮ የ2025 የዓለማችን አስር ቢሊዮነሮች ወይም ባለሀብቶችን ተመልክተናል። ውድ ተመልካቾቻችን ይህን ቪዲዮ ከወደዳችሁት ላይክ፣ ሼር እንዲሁም ቻናሉን ደግሞ ሳብስክራይብ በማድረግ ቤተሰብ ሁኑ እያል ስለምትከታተሉን እጅግ እናመሰግናለን።